ሰምኛልሽ አንድ ነገር ትንፍሽላለሁ፣ እቲ አንቺንም ሬሳ ነው ማረግሽ። ለምን እናገራለሁ እኔ? አልናገርም። አንተም አገለኝም አብረን እንስራ። ቆይ ፍቅርን ለምዶ ምትፈራት ለትንሽ ጊዜ ነው እንጂ እሷንም አጠፋታለሁ። እሺ አሁን ለማንም ትንፍሽ አልልም፣ ነገር ግን አንተም ልትረዳኝ ይገባል። በጣም ጥሩ ፍቅር እጅ ይኖርበታል ያ

ኢዲያ የት እንዳለች አሁን ላይ ማንም የሚያቀለም እንዲሁም ደግሞ ነውል ለቤዛ እንደገደላት በእርግጠኝነት ተናግሯል። ቤዛም ሁለታቸው አብራቸው ስትሄዱ አይቻለሁ በማለት እንግዲህ ስታፋጥጠው ነበር። በስተመጨረሻም እንደወሰዳት እና እንደገደላት እንግዲህ ሲናገር አይተነዋል። እንዲሁም ደግሞ ከቤዛ ጋር ተስማምተው አብረው ሌላ ስራዎችን ለመስራት ፍቅርን ተዋትና ከኔ ጋር ተስማማ በማለት እንግዲህ ሁለታቸው ተስማምተዋል። ቤዛም በመፍራት እንግዲህ እሽ ብለዋለች። ሁሉን ነገር ምን ላድርግልን ምን ልሁንልን እስከ ማለት ደረጃ ደርሳለች። እንግዲህ በስተመጨረሻም ዲብ ፍቅርን እህቴን አንችንሽ ያሳግትሻት የት ነው ያለችው? እህቴን አንጫት በማለት እንግዲህ ፍቅርን አስጨንቆ ይዟታል። ሰላም ጤና ይስጥልኝ። የሰላም ሐበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ወይም ስለምታበረታቱኝ፣ እጅግ በጣም አመሰግናለሁ። እንግዲህ ስለ አደይ ሰራተኛዋ ተከታታይ ድራማ በክፍል አርባ ሰባት እንግዲህ ከች ብለዋል። እንግዲህ በአርባ ሰባት ፓርት ላይ ምን ተፈጠረ ምን ሆነ የሚለውን ነገር እንግዲህ አብረን ሁላችን የምናይ ይሆናል ምክንያቱም እንግዲህ ተጫዋቾና በጣም በብዙ ተወዳጅ የሆነችው ሊዲያ የት እንደደረሰችና የት እንዳለች ማንም የሚያውቅ የለም። እንግዲህ ወንድሟ ዲብ ከኤላ ጋር ያደረች ስለመሰለው ኤላ ወደ እነሱ ቤት መጥቶ ቡና ፍሉ በማለት እንግዲህ ሁላቸውን ቡና ፍልተው ሊጫዋወቱ በነበረበት ሰዓት ነበር ሊዲያ ካንተ ጋር ለምን አልመጣችሁም ከአንተ ጋር አይደለም ወይ ያደረችው በማለት እንግ በማለት እንግዲህ ኤላን ጠይቀውት ነበር። አረ እሷ ኮ ወዲያውኑ ነበር ቤዛ ጋር ስለነበር ኮ ከእሷ ጋር እያወሩ ስለነበር ለሷ ብዙ ምንትን አልሰጠዋትም። ስለዚህ ተመልሳ እንደመጣች ነው የማቀው በማለት ከእሱ ጋር እንዳላደረች ይናገራል። እንግዲህ የት ደረሰች? የት ሄደች? ከማንጋስ ልትሄድ ትችላለች? ማንም እዚያ ሀገር የምታውቀው ጓደኛ የላትም። እንዴት ወዴት ስሄደች በማለት እንግዲህ ሲጨነቁ ነበረ። እንዲሁም ደግሞ አደይ አደይ እንዲሁም ደግሞ ፍቅር ስልካን የሰረቋት እንግዲህ እነበቀለ እነንጉስ እነሱ አግተዋት ሊሆኑ ይችላሉ በማለት እንግዲህ ያው ወንድሟ ማን እንደሆንኩኝ አሳያቸዋለሁ በማለት እንግዲህ ዲብም እየሮጠ ወደነ በቀለና ወደነ ንጉስ ሄዶ ነበር። ወደሆኑ በቀለን አንገትን ይዞ እህቴ ሊዲያ የት ነው ያደረካት? የትስ ነው ያለችው? እኔ በባለፈው ስልኳን ስትይዙ ዝም ያልኩኝ እኮ አለማወቅ አይደለም ዝም ያልኳችሁ፣ እናንተ ጋር መጣላት ስለማልፈልግ ነው። ግን ደግሞ የምወዳትን የምሳሳላትን እህቴን የት ነው ያረጋችኋት? በማለት እንግዲህ ይጠይቀዋል። እሱም እኛ የምናውቀው ነገር የለም፣ በባለፎ አዎ፣ ትክክል ነህ፣ ስልኳን ወስደናል። ግን ደግሞ ከዚያ በኋላ በፍጹም አይታህናትም አናቅም፣ በማለት እንግዲህ ሁለታቸው ይመልሳሉ። ግን ደግሞ ለመፈለግ የምናግዛችሁ ነገር ካለ ደግሞ ጠይቁን በማለት ተረጋጉ ና ልንገራቸው በማለት እንግዲህ ያለውን ነገር እነሱ እንዳልደረሱባት እና የት እንዳለችም እንደማያውቁ ግን ደግሞ አብረዋቸው እንደሚፈልጉ ቃል ገብተውላቸው ይለያያሉ። እንግዲህ ዲብም ካክስቱ ጋር ይደውልና ሊዲያ መታለች ወይ በማለት ጠይቆ ነበር፣ ግን ደግሞ እንዳልሄደች አረጋግጧል እና እጅግ በጣም እያሳሰባቸው ይገኛል። ኤላም እጅግ በጣም አስቧል ማለት ነው። ምክንያቱም ሊዲያ በጣም መልካም ልጅ ነች፣ ያው ዘና ፈታ ማለት ስለምትወድ እንዲሁም ደግሞ ተንኮልም ቢሆን አብራ የምታሰራት ራሷ ፍቅር ተንኮለኛዋ ስለሆነች ነው እና ኤላ ጋ ሄዳም በራሷ በቃ ለጊዜው መደሰት መጫወት በቃ ፍሬ የሆነች ስለሆነች እጅግ በጣም በልቧም የተሰማትን ነገር ነው የምትናገረው። ስለዚህ በውስጧ ስለማትይዝ እጅግ በጣም ይወዷታል። እንዲሁም ደግሞ ያለምለም ጋር እየሄደች ኤላን ኤላን እያለች እንትን ትልም ስለምትወደው ስለምታፈቅረው ነው። ግን ደግሞ አብረው እንደማይሆኑ እየታወቀ ነው። ብቻ ግን ኤላ ብዙ ነገሮችን እያሰበ እያስታወሰ የሆነ ሲተክዝ ነበረ ማለት ነው። ለምለምም ለምንድነው በዚህን ያክል አንተ የምተክዘው? ወንድሟ እሺ እራሱ ወንድም ስለሆነ ዘመድም ስለሆነ ነው፣ አንተ ግን በዚህ ልክ እንደዚህ መሆን የለብህም፣ በማለት እንግዲህ የላን ትናገረዋለች። ኤላም እኮ ሊዲያ በጣም መልካም ልጅ ነች፣ በማለት እንግዲህ ስለ ሊዲያም ግልጽነት እና ያለውን ነገር ሲነግራት ነበረ። አሁን ያውቃለሁ፣ እንዲሁም ደግሞ አልጋ ላይ ቁማ ስደንስ የሆነ ሰዓት ተደብቄ ሳያት ነበር፣ ፍሪ መሆን የምትፈልግ ልጅ ነች፣ በማለት እንግዲህ ለምለምም መልሳለች። ስለዚህ ለምለምም ኤላም ሲፈልጉ ጓት ነበረ እጅግ በጣም እያሰበች እና እያንሰለሰለች ትገኛለች። የት ልትሄድ ትችላለች በማለት እንግዲህ እሷም እንደዲህ እጅግ በጣም ተጨንቃለች። ሌላው እንግዲህ ፍቅርነች ፍቅር ግን እሷ በመውጣቷ እንዲሁም ወታ በመቅረቷ ደስተኛ ሆና ትገኛለች። እንደውም አይመልሳት እስከ ማለት ድረስ። በዛ እንግዲህ ወደ ፍቅርና ናኦል በሄደችበት ሰዓት ሊዲያን የት ነው ያደረጋቸዋት? እናንተ ምን እየሰራችሁ ነው? ወደዚህ ቤት የገባው ምን ልሰራ ነው? በማለት እንግዲህ ቤዛ ጠይቃቸው ነበር። እኛ ምንም የምናውቀው የለም ወደ ክላሳችን ውጭልን በማለት እንግዲህ ያስወጣታል። እንዲሁም ደግሞ ደግማም ናውልን ለብቻው ጠይቀው ነበረ። ሊዲያን ግን የት ነው ያደረጋት? ትናንትና አይቻለሁ። ከኔ ከእሷ በኋላ ነበር የወጣሁት። ስለዚህ እሷ ጋር ተቃቅፋቸው ስትሄዱ አይቻለሁ። የት አድርጋት ነው በማለት እንግዲህ ስታፋጥጠው ነበር። ምንስ ባደርጋት፣ አንቺ ምን ያገባሻል? በማለት እንግዲህ አንተ ወደዚህ ወደዚህ ቤት የገባው ከፍቅር የሆነ ነገር እየሰራችሁ ነው። ስለዚህ ፍቅርን ተዋትና አብረን ብንሰራ ምን ይመስላል? በማለት እንግዲህ ጥያቄ አቅርባለት ነበረ። እንዲሁም ደግሞ ሊዲያን ምን አድርጋት ነው በማለት ገለሀት ነው ወይ በማለት እንግዲህ ጠይቀው ነበረ። አዎ ገድያታለሁ እስከ ማለት ድረስ እንግዲህ ባፉ ሞልቶ ተናግሯል። እና ያው እንግዲህ ቤዛ እጅግ በጣም ደንግጣለች። ምክንያቱም እንዴት እንደዚህ ያደርጋል መግደል ድረስ እንዴት እንደዚህ ያደርጋል በማለት እሷን በመፍራት እሺ ችግር የለውም እንስማማለን፣ አብረን እንሰራለን። ግን ደግሞ አንድ የፈለኩትን ነገር ታሳካልኛለህ በማለት እንግዲህ አዎ አሁን የሊዲያ ነገር ትንሽ ይረጋጋ እንጂ ቀጣዩን እናደርገዋለን። ግን ደግሞ የነገርኩሽን አሁን ማንም መስማት የለበትም በማለት እንግዲህ አስፈራርቷታል። እሺ እስማማለሁ በማለት እንግዲህ ሁለታቸው ተስማምተዋል። ስለዚህ ቤዛ ከነውልጋ አብራ ለመስራት ዝግጁ ሆናለች። ያው እንግዲህ ፍቅርና ነው ተጠራጥረዋል፣ ሁለታቸውም ተጠራጥረዋል። ፍቅር እሱን ጠርጥረዋለች። እሱ ደግሞ ድርቅ ብሎ ምናልባት አንቺ ልትሆን ትችያለሽ በማለት እንግዲህ ፍቅር ላይ በጣም እንትን እያለ ነው የበለጠው ግን ፍቅር ነች ከእሱ ላይ እንትን ያለችው። ሊዲያን ግን አንተ ነህ ወይ እንደዚህ ያደረግካት፣ ያሳገድካት አንተ ነህ ወይ በማለት ደጋግማ ጠይቀው ነበር። አንተ ኮ ብዙ ወንጀል ትሰርተሃል፣ ስለዚህ ይህን ነገር አታደርገው ማለት አልችልም መቼም እኔ ባንተ መልኩ ስታይ ምንም ነገር እየሰራሁ አይደለሁም በማለት እንግዲህ ስትናገር ነበረ እና በጣም ወንጀለኛና ክፉ እንደሆነ ስትናገር እንግዲህ ያው አደይ ሰምታለች። ስለዚህ ከዚያ በፊት ግን ነውልም እንደዚሁ ጠይቋት ነበረ። አንቺና አደይንና እንዲሁም ፍቅርም ማን ነበር አግቷችሁ የነበር በማለት ጠይቋት ነበረ። ግን ደግሞ የፍቅር መታገት እሺ፣ ለምንድን አንቺን አፍቅሮሽ ወዶሽ ነው እሺ፣ ያገቱሽ፣ እሷን ግን ለምን አገቷት በማለት ጠይቋት ነበረ። ፍቅርም እንደታገተች ሰምቷል። አይ እኔ አላቅም እሱን፣ በቀለ ነው እንደዚህ ያደረጋት በማለት ግን፣ ለምንድን ነው እንደዚህ አይነት ጥያቄዎች የምትጠይቀኝ? ደግሞም ሄደን ጠይቀናቸው ነበር። ሊዲያ ከነሱ ጋር አለችው ይስ የለም በማለት እንግዲህ ሄደን ከነሱ ጋር ጠይቀን ነበር እንደሌለች ነግረውናል። በማለት ጭራሽ እነሱ አግተዋችሁ ቤታቸው ድረስ ትሄዳላችሁ ትገርማላችሁ በማለት እንግዲህ እሱም ይመለሳል። ስለዚህ በስተመጨረሻም እንግዲህ በቀለ ለዲብ ነግሮታል። ምክንያቱም ከዚህ በፊት አደይን ያሳገተቻት ወይንም ደግሞ አደይ እንድንይዛት ያደረገችው ብዙ ነገሮችን ያቀናበረችልን ፍቅር ነበረች። ስለዚህ ይህን ነገር ግን ምናልባት እሱ አድርገው እንዳይሆን የሊዲያ መጥፋት ወይንም ደግሞ መታገት አለመኖር የፍቅር እጅ እኔ አለበት ብዬ አስባለሁ በማለት እንግዲህ ለዲቪ ይነግረዋል። እንዴት እስካሁን አልጠረጠርሁም በማለት እንግዲህ ወደ ቤት ተመልሶ ሂዷል። ያው እንደ ሄደ ፍቅርን አንገቷን ይዞ እህቴን ሊዲያን የት ነው ያደረግሻት? በማለት እንግዲህ ጭሁ ሲናገሯት ነበር። እሷ ደግሞ ምንም እማቀው ነገር የለም እባክህን፣ ገደልከኝ፣ ልቀቀኝ ስትል ስትጮህ ነበረ። እንግዲህ እጅግ በጣም ነው። በነገራችን ላይ ማለት ነው ሊዲያ መኖር አለባት። መቆም የለበትም የሰው ፓርት የሚል ሀሳብ ነው ያለኝ። ምክንያቱም ሊዲያ ከሌለች ሳቂት ተዋፈልቅ ልቋል ሊዲያ ከሌለች እኛ አናይም የሚሉ በርካታዎችም አሉ ማለት ነው። በዚያ ላይ ምንም ነገር ጥፋት ነገር እንኳን አላደረገችም እና እያለ ምንም ነገር። ኤ ናውል የሚባለው ሰው ወደ ቤት ገብቶ እንደዚህ ሲያደርግ ዋጋውን ማግኘት አለበት እንጂ ልክ እንደ ፍቅር ማለት ነው አደይን እንዳሳሰረቻት ወይንም ደግሞ እንዳሳፈነቻት ዝም ብሎ በወሬ ተደበዝብሶ የሚያልፍ ከሆነ ይሄ ምንም እንትን የሚል ነገር አይደለም ማለት ነው። ስለዚህ ይሰው የሱ ነገር መታወቅ አለበት። ጭራሽ ሌሎችን ራሱን ለመጎተት ዝግጅት ላይ ነው ያለው ማለት ነው። ስለዚህ አስቀድሞ መንቃት አለባቸው፣ መስማት አለባቸው። ሊዲያ መንጣት አለባት ሲጀመር ዴብ ደግሞ እህቱ ጠፍታ ኖርማል ሆኖ እንደዚህ ይቀመጣል እንዴ? ስቅስቅ ብሎ ለምን አላለቀሰም? የጠፋችው እኮ እናት እህቱ ነች። እንዴ እህት ጠፍታ ምናምን አድራሻዋ ምንም የለም፣ በቃ የት እንዳለች ጓደኛ የለ ዘመድ የለ ምን የምታቀው ነገር የለም። አድራሻዋ ጠፍቶት እሱ ምንም እንትን አላለም። ተበሳጨ በቃ እልቅሶ ምናምን ነገር የለም። እንዴ ሰው እኮ ነው የጠፋው፣ እቃ አይደለም ስለዚህ ሊዲያ መንጣት መቻል አለባት ብዬ አስባለሁኝ እና ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስላል። በያላቸው በሰላማቸው የብዛለኝ መልካም ጊዜ እመኝላችኋለሁ።